ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቤተ ክርስቲያን የሚደረግ የታናናሾች ጥበቃ ከፕሮቶኮል በላይ ነው ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የታናናሾች ጥበቃ ጳጳሳዊ ኮሚሽን መልካም ተግባሩን እንዲቀጥል በማበረታታት በቤተ ክርስቲያን የሚደረጉ የታናናሾች ጥበቃ ከፕሮቶኮል የበለጠ ትኩረት የሚፈልጉ ናቸው ሲሉ ተናገሩ። ቅዱስነታቸው ይህን የተናገሩት የታናናሾች ጥበቃ ጳጳሳዊ ኮሚሽን ከመጋቢት 1 አምስት እስከ አስራ ዘጠኝ ሁለት ሺ አስራ ሰባት አመተ ምህረት ድረስ የሚቆየውን አመታዊ ስብሰባውን እያከናወነ መሆኑን ተከትሎ ነው። ቅዱስነታቸው የተቋሙ ስራ በየአካባቢው ላሉ አብያተ ክርስቲያናት እና ሃይማኖታዊ ማህበረሰቦች ልክ እንደ አየር አስፈላጊ ነው። ታናናሾችንና ተጋላጭ የሆኑ ሰዎችን በረዳችሁና በታደጋችሁም ጊዜ ክርስቶስን አገልግላችሁታል አክብራችሁታልም ሲሉ ተናግረዋል። በፈረንጆቹ ሁለት ሺ አስራ አራት የተቋቋመው የታናናሾች ጥበቃ ጳጳሳዊ ኮሚሽን ርዕሰ ሊቃነ ጳጳሳት ፍራንቺስኮስን በታናናሾች ጥበቃና በቤተ ክርስቲያኒቷ ውስጥ እየተካሄዱ የሚገኙ ተገቢ ያልሆኑ ድርጊቶችን ለማስቀረትም ፖሊሲ በመቅረጽ ዙሪያ የሚያማክርና መፍትሄ የሚያቀርብ ተቋም ነው። ቅዱስነታቸው ኮሚሽኑ ስራውን በተቀላጠፈ ሁኔታ እንዲሰራ ከሮማ ጳጳሳዊ መስሪያ ቤቶች ጋር መተባበር፣ የተጎዱ ሰዎችን መቀበልና ከቁስላቸው እንዲድኑ መርዳትና ከቤተ ክርስቲያን ውጪ ካሉ አካላት ጋርም ትብብር ሊፈ ሊፈጥር እንደሚገባ መምከራቸውን ቫቲካን ኒውስ ዘግቧል።